በዴ 9 ላይ ተሳትፎ ያደረጉ ተማሪዎች ዳግማዊት፣ ዘይነብ፣ ማርያ፣ ቤቲ፣ ድንቅነሽ፣ ሃና፣ መልሰው እና ፋጢያ የሁላችሁም በጣም አሪፍ ነው። ጎበዞች፣ በርቱ፣ ቀጥሉበት። ሁላችሁም ደግሞ እስከ ዴ 30 ድረስ እስከ መጨረሻው በመቆየት ተሳትፏችሁን ቀጥሉ። እውነት ለመናገር የእናንተን ተሳትፎ ሳይ ነው እነዚህን ቪዲዮዎች ቆንጆ አድርጌ ለመስራት የምነሳሳው ምክንያቱም እንደተረዳችሁትና እንደገባችሁ የማረጋግጠው የተሰጠውን ቴስት ወይም ፈተና በአግባቡ ስትሰሩ ስትሳተፉ ነው ማለት ነው። ስለዚህ እስከዛሬ በነበሩት ቪዲዮዎች ላይ ተሳትፎ ያደረጋችሁ ከዚህ በኋላም የምታደርጉ አመሰግናችኋለሁ። ይህ የሰላሳ ቀን ትምህርት መቀጠሉ ዋነኛ ምክንያቶች እናንተ ናችሁ። አሁን የጠራዋቸው ተማሪዎች ቢያንስ ቪዲዮ ከተለቀቀ በ24 ሰዓት ውስጥ ተሳትፎ ያደረጉትን ነው። ከዚህ በኋላም ብዙዎቻችሁ እንደምትሳተፉ እርግጠኛ ነኝ። ሄሎ ማይ ዲር ስቱደንትስ ዌልካም ቱ ዴይ ቴን። ዛሬ የቀን አስር ትምህርታችንን እናያለን። ርዕሳችን የሚሆነው አፖሎጃይዚንግ ኤንድ ቴንኪንግ። አፖሎጃይዚንግ ማለት ይቅርታ መጠየቅ፣ ቴንኪንግ ደግሞ ማመስገን። ስለዚህ ምናመሰግንበትንና ይቅርታ የምንጠይቅባቸውን መንገዶች ዛሬ እናያለን። እንደተለመደው የዴቴን ቴስት ወይም ፈተና ስለሚኖር እስከ መጨረሻው በመቆየት ተከታተሉ። ይህን ቪዲዮ ላይክ በማድረግ መማር ለሚፈልጉ ትምህርቱ ላልደረሳቸው እንዲደርስ አድርጉ። ቀጥታ ወደ ዛሬው ትምህርታችን እንሂድ። ሌስኬ ስታርትድ የምን የምንጀምረው አፖሎጃይዚንግ ወይም ይቅርታ መጠየቅ ከሚለው ይሆናል። በእንግሊዝኛ ንግግር ላይ ይቅርታ የምንጠይቅባቸውን ንግግሮች ከነ ምላሻቸው እያየን ነው የምንሄደው። ከመጀመሪያውን ጀምር ሁላችሁም የምታውቁት ቀላሉ ንግግር አም ሶሪ፣ አም ሶሪ፣ አም ሶሪ የይቅርታ ምላሽውን ስናይ ችግር የለውም ለማለት ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ በማለት እንመልሳለን ኦኬ የሚለው ቃል እንደምታውቁት ሁሉም ነገር ሰላም ነው ኦኬ ነው እንላለን ስለዚህ ኢትስ ኦኬ ማለት ሰላም ነው ችግር የለውም እያልነው ነው ስለዚህ ኢትስ ኦኬ የሚለው ትርጉሙ ቀጥታ ችግር የለውም ባይሆንም አባባሉ ግን እንደዛ ነው ማለት ነው ችግር የለውም የሚለው ቀጥታ ወደ እንግሊዘኛ ስንተረጉመ በኋላ እናየዋለን ነገር ግን በጣም የተለመደው ምላሽ አምሶሪ ለሚለው ማለት ነው አምሶሪ ስንባል ኢትስ ኦኬ ወይም ሰዎች አምሶሪ ስንላቸው ኢትስ ኦኬ ሊሉን ይችላሉ ማለት ነው አብዛኛውን ጊዜ ስለዚህ እቺ ንግግር እንይዛለን ሌላው አምሶሪ የሚለው ቀጥታ ትርጉሙ ይቅርታ ሲሆን በጣም ይቅርታ ለማለት ምን እንላለን ነው? ሶስት መንገዶች አሉ፣ የተለመዱ። የመጀመሪያው መሀል ላይ በቀይ ያለችዋን መጨመር ነው። አም ሶ ሶሪ። መሀል ላይ በቀይ ያለችው ሶ የምትለዋን ማስገባት ነው። አም ሶ ሶሪ፣ አም ሶ ሶሪ ስንናገርም ሶ የምትለዋን መሀል ላይ ያለችውን ጠበቅ አድርገን ነው የምንናገረው ማለት ነው። አም ሶ ሶሪ በጣም ይቅርታ እያልን ነው ማለት ነው። ሁለተኛው ደግሞ መሀል ላይ ቬሪ መጨመር ነው ቬሪ አም ቬሪ ሶሪ አም ቬሪ ሶሪ አም ቬሪ ሶሪ አም በጣም ይቅርታ እያልን ነው። አሁን ሦስተኛው ደግሞ ሪሊ የምትለዋን መጨመር ነው። አም ሪሊ ሶሪ አም ሪልይ ሶሪ አም ሪልይ ሶሪ ይህም በጣም ይቅርታ እያልን ነው። ወደ ሌላኛው ንግግር እንምጣ። አሁንም ይቅርታ ለማለት የምንጠቀመው ሌላው የተለመደውን ንግግር ሶሪ አባውት ዳት ሶሪ አባውት ዳት ሶሪ አባውት ዳት ይቅርታ ዛት የሚለው የሚያመለክተው የሰራነውን ጥፋት ነው። ስለዚህ ሶሪ አባውት ዳት ማለት አሁን ላረኩት ነገር ወይም ላጠፋሁት ነገር ይቅርታ እያልን ነው። ስለዚህ ይሄም በአጭሩ ይቅርታ እያልን ነው ማለት ነው። ሌላኛው መልስ ስናይ ኖ ዎሪስ፣ ኖ ዎሪስ፣ ኖ ዎሪስ። ይሄም ችግር የለውም እንደማለት ነው። ነገር ግን ቀጥታ እንተርጉሞ ካላችሁ ዎሪስ የሚለው ጭንቀት እንደማለት ነው። ኖ የሚለው ደግሞ አፍራሽ ነው ማለት ነው። ስለዚህ ጣጣ የለውም ወይም መጨነቅ አያስፈልግም፣ አያሳስብም እያልን ነው። ስለዚህ በሌላ ቋንቋ ችግር የለውም እያልን ነው ማለት ነው። ስለዚህ ሌላኛው መልሳችን ሶሪ ስንባል ወይም አም ሶሪ ስንባል እዚህ ጋ እንዳየነውም ሶሪ አባውት ዛት ብንባልም ኖ ወሪስ ብለን ማለፍ እንችላለን ማለት ነው። አሁንም እንቀጥል። ሌላኛው ንግግር ይቅርታ ለመጠየቅ አይ አፖሎጃይዝ፣ አይ አፖሎጃይዝ፣ አይ አፖሎጃይዝ ማለት ይቅርታ አጠይቃለሁ እያልን ነው። አይ ማለት እኔ ነኝ፣ አፖሎጃይዝ ማለት ደግሞ ይቅርታ መጠየቅ ነው። ስለዚህ ይቅርታ አጠይቃለሁ ለማለት አይ አፖሎጃይዝ እንላለን። መልሱን ስናየው እዚ ጋር ኖ ፕሮብለም ይላል። ኖ ፕሮብለም ኖ ፕሮብለም፣ ይሄ በቀጥታ ችግር የለውም እያልን ነው። ፕሮብለም ማለት ችግር ማለት ነው። ኖ ደግሞ አፍራሽ ነው ማለት ነው። ስለዚህ ችግር የለውም ለማለት ቀጥታ ኖ ፕሮብለም የሚለውን መጠቀም እንችላለን ማለት ነው። ሌላው እዚህ ጋር መጨምርላችሁ ነገር ይሄ ንግግር የምንጠቀመው ማለትም አይ አፖሎጃይዝ የሚለውን በጣም በአክብሮት ይቅርታ ለመጠየቅ ስንፈልግ ነው። ወይም ከኛ በእድሜ የሚበልጥ ሰው ትልቅ ሰው ወይ ደግሞ አለቃችን ሊሆን ይችላል፣ ካስተመራችን ሊሆን ይችላል። በጣም የተከበረ ሰው ለኛ የምንለው ይቅርታ ለመጠየቅ አይ አፖለጃይዝ እንላለን። ነገር ግን የቅድሞቹ ሁለት ንግግሮች አም ሶሪ፣ ሶሪ አባውት ዳት የሚለው ለማንኛውም ሰው መጠቀም እንችላለን። ነገር ግን ይሄንን ለምናከብረው ሰው ወይም በጣም ለማንግባባው ሰው ለመጠየቅ ብንጠቀመው ይመረጣል። ይሄኛው ንግግር ደግሞ እስካሁን ካየናቸው በጣም ይለያል። የቅድሞቹ መንገድ ላይ ሳናገፍት ነው ሊሄድ ነው ሰው ወይም አንድ ካፌ ውስጥ የሆነ ነገር ለደፋንበት ሰው ሊሆን ይችላል። ብቻ በአጋጣሚ አግኝተነው ጥፋት የሰራንበት ሰው ላይ መጠቀም እንችላለን። ይህንን ግን የምንጠቀመው ቅርባችን ያለ ሰው ሆኖ በጣም ትልቅ ጥፋት ካጠፋንና ይቅርታ መጠየቅ ሲኖርብን በጣም ትልቅ ችግር ውስጥ ስንገባ ነው ይሄን የምንጠቀመው። እባክ ይቅርታ አድርግልኝ ይላል። እዚህ ጋ የምርም ይቅርታ እየጠየቅን ነው። ስለዚህ ይቅርታ ምንጠይቀው የቅርብ ወዳጃችን ነው። ትልቅ ጥፋት አጥፍተናል፣ እየተማጸንን ነው ማለት ነው። እንደምታዩት እባክ ይቅርታ አድርግልኝ ይላል። ፕሊዝ ፎርጊቭ ሚ፣ ፕሊዝ ፎርጊቭ ሚ። ፕሊዝ ማለት እባክህ ወይም እባክሽ የሚለው ነው ፎርጊቭ ሚ ደግሞ ይቅርታ አድርግልኝ ማለት ነው ወይም ይቅርታ አድርግልኝ ለዚኛው ብቻ የሚሆኑን መልስ ስናይ ደግሞ አይ ፎርጊቭ ዩ አይ ፎርጊቭ ዩ አይ ፎርጊቭ ዩ ይቅርታ አድርጌልሃለሁ ወይም ይቅርታ አድርጌልሻለሁ እያለን ነው ማለት ነው እነዚህን አራት ይቅርታ መጠየቂያ መንገዶችና ይቅርታ መቀበያ ወይም መመለሻ መንገዶችን ካየን ይበቃናል። ነገር ግን አንዳንድ ንግግሮችን ልጨምርላችሁ። የመጀመሪያው የእኔ ጥፋት ነው ለማለት ምን እንላለን? it is my fault it is my fault it's my fault የእኔ ጥፋት ነው ማለት ነው። ፎልት ማለት ጥፋት ነው። ማይ ፎልት ደግሞ የኔ ጥፋት ማለት ነው። ስለዚህ የኔ ጥፋት ነው ለማለት ከፈለግን ይህን መጨመር እንችላለን ማለት ነው። ይቅርታ ስንጠይቅ ለምሳሌ አም ሶ ሶሪ ኢትስ ማይ ፎልት ማለት እንችላለን። ሌላው ደግሞ አውቄ አይደለም ወይም ደግሞ አስቤው አይደለም ሆን ብዬ አይደለም ለማለት ከፈለግን ይህን ንግግር እንጠቀማለን። አይ ዲድንት ሚን አይ ዲድንት ሚን ቱ ብለን መጠቀም እንችላለን። አም ሶሪ፣ አይ ዲድንት ሚን ቱ አውቅ አይደለም እያለን ነው። ሌላ ደግሞ ይቅርታውን የሚቀበልን ሰው ወይም ይቅርታ የሚያደርግልን ሰው ችግር የለውም ብሎ ያጋጥማል ማለት ከፈለገ ኢት ሃፕንስ ሃፐንስ ኢት ሃፐንስ ማለት ይችላል ማለት ነው። ኖ ፕሮብለም ኢት ሃፐንስ፣ ችግር የለውም ያጋጥማል ብሎ ሊያልፍ ይችላል ማለት ነው። ሌላው አትጨነቅ ወይም አትጨነቂ ሊሉን ይችላሉ። አያሳስብም ልክ እንደ ቅድሙ ማለት ነው። አያሳስብም ለማለት ከፈለጉ ወይም እኛ ከፈለግን ዶንት ወሪ አባውት ኢት ዶንት ወሪ አባውት ኢት ዶን ወሪ አባውት ኢት። እዚ ጋር ዶንት የሚለውን ትን አናጠብቅም አንጠራትም፣ እስከ ን ብቻ ዶን የሚለውን ብቻ ነው የምንጠራው። ዶን ወሪ አባውት ኢት እንላለን ማለት ነው። አትጨነቅ ኖ ፕሮብለም ዶን ወሪ አባውት ኢት ሊሉን ይችላሉ። አትጨነቅበት ችግር የለውም። ለማስታወስ ያክል ይቅርታ ለመጠየቅ የምንጠቀማቸው በጣም የተለመዱ

ኖ ፕሮብለም አይ ፎርጊቭ ዩ አይ ፎርጊቭ ዩ አይ ፎርጊቭ ዩ። ስለዚህ እነዚህን ካወቅን ይበቃናል። አሁን ደግሞ የምንሄደው ቴንኪንግ ወይም ማመስገን ይሆናል። ለማመስገን የምንጠቀማቸው በጣም ቀላል ንግግሮች አሉ። እነሱን እኒያቸው። የመጀመሪያው ሁላችንም የምናውቀው ንግግር

ሰዎችን ለማመስገን እና ምስጋናን ለመቀበል እነዚህ ሁለቱን ንግግሮች ካወቃችሁ በጣም ከበቂ በላይ ነው ብዬ ነው ማስበው። ታንክ ዩ፣ ዩር ወልካም። ከእነዚህ ንግግር አብዛኛውን ጊዜ አይወጣም። ስለዚህ እነዚህን በደም ያዟቸው። ግን ትንሽ እናያለን። ታንክ ዩ ማለት አመሰግናለሁ ሲሆን በጣም አመሰግናለሁ ማለት ከፈለግን ምን እንላለን ታንክ ዩ ሶ ማች ቴንክ ዩ ሶ ማች። በቀይ ያለው ሶ ማች የሚለው በጣም የሚለውን ይገልጽልናል ማለት ነው። ቴንክ ዩ ሶ ማች እንላለን። አሁንም ሶ ማች የሚለው ላይ ትኩረት አድርገን ጠበቅ አድርገን ረዘም አድርገን እንናገራለን ማለት ነው። ሌላኛው ሁለተኛው መንገድ ደግሞ ቴንክ ዩ ቬሪ ማች። ቴንክ ዩ ቬሪ ማች። ለን አሁንም ጠበቅ አድርገን እንናገራለን። ሌላኛው የምናመሰግንበት መንገድ ቴንክ ዩ ከሚለው ጋር ተመሳሳይ ማለት ነው፣ ምንም አይለያቸውም ቴንክስ የሚለው ነው። ቴንክስ ኖ ፕሮብለም፣ ችግር የለውም ሊሆን ይችላል ማለት ነው። ምላሹ ኖ ፕሮብለም ቅድም ያየኑ ነው፣ በቀጥታ ትርጉሙ ችግር የለውም። ቴንክስ የሚለውን ከማንኛውም ሰው ጋር መጠቀም ትችላላችሁ። ነገር ግን በጣም የምታከብሩት ሰው ከሆነ እድሜ የገፋ ሰው ከሆነ የቅድሙን ቴንኪው የሚለውን እንድትጠቀሙ እመክራችኋለሁ። ቴንኪ የሚለውን የቅድሙን ተጠቀሙ። ሌላው ለማንኛውም ሰው ቴንክስ ማለት ትችላላችሁ። አሁንም ቴንክስ የሚለው በጣም የሚለው ሲጨመርበት ቴንክስ አላት ይሆናል። ቴንክስ አላት፣ ቴንክስ አላት በጣም አመሰግናለሁ ይሆናል ማለት ነው። ስለዚህ መንገድ ላይ የሆነ ሰው ጥሩ ነገር ቢያደርግልኝ እና የእድሜ እኩያዬ ከሆነ ቴንክ ሰላት ብዬ ላልፍ እችላለሁ ማለት ነው። ሌሎች መልሶችን እንያ። ቴንክ ዩ ለሚለው ማለት ነው። ምንም አይደል፣ ኖ ወሪስ። ኖ ወሪስ ቅድም አይተነዋል። ኖ ወሪስ ማለት ጣጣ የለውም ማለት ነው። ምንም አይደል፣ ጣጣ የለውም፣ ችግር የለውም እንደማለት ነው። ስለዚህ ኖ ወሪስ የሚለው አሁንም መጠቀም እንችላለን። እዚህ ላይ ሌላው ደግሞ ሹር የምትለዋ ናት። በጣም የተለመደችው ሹር። ሹር ማለት ከዚህ በፊት ቪዲዮዎች ላይ የምንዳየ ነው። ትርጉሙ እሺ ማለት ነው። ለዚህ ንግግር የሚሆን ምሳሌ ልስጣችሁ። ለምሳሌ የሆነ ቦታ እየገባውኝ አንድ ህንፃ ላይ ሊሆን ይችላል የሆነ ሰው መጥቶ በሩን ቢከፍትልኝ ወይም ደግሞ አንድ ሰው ወንበር ቢስብልኝ ቴንኪው ልል ይችላለሁ። በመቀጠል ሹር ሊሉኝ ይችላሉ። ሹር ሲሉኝ እዛ ጋ ምስጋናን እየተቀበሉ ነው ማለት ነው። ስለዚህ ያደረጉት ነገር አለ፣ ምስጋናው ይገባቸዋል ማለት ነው። ስለዚህ እሺ እንደ ማለት ነው፣ ምስጋናዪን እንደ መቀበል ማለት ነው። ስለዚህ ቴንክ ዩ ስል ሹር ይሉኛል ማለት ነው። ስለዚህ ይሄ ንግግር በዛ ቦታ ላይ ልናገኘው እንችላለን። ለማስታወስ ያክል ለማመስገን የምንጠቀማቸውን ንግግሮች በአጭሩ እዚህ ጋሉ እንዲሁም ምስጋናን ለመቀበል ወይም ሰዎች ሲያመሰግኑን ምንመለሰው መልሶች እነዚህ አራቱ የተለመዱት ናቸው። አራቱን ከያዝን ከበቂ በላይ ነው። የመጀመሪያው ቴንክ ዩ ቴንክ ዩ፣ ይሄ ለማንኛውም ሰው እንጠቀማለን። ሁለተኛው ቴንክስ ቴንክስ፣ ይህንን እንዳልኳችሁ በእድሜ ለገፉ ሰዎች ወይም ለምናከብራቸው ሰዎች አክብሮት ማሳየት ከፈለግን በአንድ ንጠቀመው ጥሩ ነው። ቴንክ ዩን ምርጫችን ብናረግ ጥሩ ነው። ሌላ መጨረሻ ላይ ሁለቱ ደግሞ ምላሾች ናቸው። የመጀመሪያው በጣም የተለመደው ዩ አር ዌልከም፣ ዩር ዌልከም፣ ዩር ዌልከም። የመጨረሻው ደግሞ ኖ ፕሮብለም፣ ኖ ፕሮብለም ችግር የለውም። ስለዚህ የዛሬን ትምህርት አይተን ጨርሰናል። አሁን ቀጥታ የምንሄደው ወደ ዴይ ቴን ቴስት ወይም የቀን አስር ፈተናችን ይሆናል። እርግጠኝነት እስከ ዛሬ ካወጣቸው በጣም ቀላሉ ፈተና ነው። በዛው ልክ ደግሞ የዛሬ ትምህርት በጣም ቀላሉ ትምህርት ይመስለኛል። ለዛ ነው ቀላል ፈተና የሆነው። ስለዚህ አምስት ምርጫዎች አሉ። አምስቱንም እንደምታገኙ በጣም እርግጠኛ ነኝ። እንጀምር። 15 ሰከንድ አለ። የመጀመሪያው ሰው ኤ አም ሶሪ ቢል፣ ቢ ምን ይላል? አይ አፖሎጃይዝ ኢትስ ኦኬ ፕሊዝ ፎርጊቭ ሚ ሁላችሁም እንዳገኛችሁት ኢትስ ኦኬ ወይም ምንም አይደል ችግር የለውም ነው የሚለው ማለት ነው። ኤ ላይ ያለው አይ አፖለጃይዝ የሚለው ይቅርታ መጠየቂያ ሌላ መንገዱ ነው። ይቅርታ አጠይቃለሁ እያለ ነው። ሲ ያለውም ሌላ ይቅርታ መጠየቂያ መንገድ ነው። ፕሊዝ ፎርጊቭ ሚ እባክህ ይቅርታ አድርግልኝ የሚለው ንግግር ነው። ስለዚህ ትክክለኛ መልሱ ቢ ነው። ወደ ሁለተኛ ጥያቄ አሁንም አንድ ሰው አም ሶሪ ቢል ቢ ምን ብሎ ይመልሳል? ኤ ኢትስ ኦኬ ቢ ኖ ዎሪስ ሲ ኤም ቢም መልስ ናቸው። ይሄንንም ሁላችሁም አግኝታችኋል። ሲ ኤ ኤንድ ቢ ሁለቱም መልስ ይሆናል። ኤ ኢትስ ኦኬ እያለ ነው፣ ችግር የለውም ሁሉም ነገር ሰላም ነው እያለ ነው። ቢ ኖ ዎሪስ ችግር የለውም አያሳስብም እያለ ነው። ስለዚህ በሁለቱም መንገድ መመለስ ይችላል። ወደ ሶስተኛ፣ አንድ ሰው ቴንኪ ዩ ካለ ቢ ምን ይላል? ወይም እናንተ ብትሆኑ ምን ትላላችሁ? ኤ ዩር ዌልካም፣ ቢ ኖ ፕሮብለም፣ ሲ ሁለቱም መልስ ነው። ይህንንም እንዳገኛችሁት ሁለቱም መልስ ነው ማለት ነው። ኤ ዩር ዌልካም ምንም አይደል ማለት እንችላለን። ቢ ኖ ፕሮብለም ወይም ችግር የለውም ማለት ይቻላል ማለት ነው። አሁንም ወደ አራተኛው ጥያቄ እንሂድ። በጣም አመሰግናለሁ ለማለት ትክክለኛው የቱ ነው? ኤ ታንክ ዩ ሶ ማች፣ ቢ ታንክ ዩ ቬሪ ማች፣ ሲ ሁለቱም መልስ ናቸው። የዚኛው መልስ ሲ ነው ማለት ነው። ታንክ ዩ ሶ ማች፣ ታንክ ዩ ቬሪ ማች ሁለቱንም በጣም አመሰግናሉ ለማለት እንጠቀማቸዋለን። አምስተኛው እና የመጨረሻው ጥያቄ በጣም ይቅርታ ለማለት የቱን እንጠቀማለን? አም ሶ ሶሪ፣ አም ቬሪ ሶሪ፣ አም ሪሊ ሶሪ፣ ዲ ኦል ወይም ሁሉም መልስ ነው። ዲ ኦል ወይም ሁሉም መልስ ይሆናል። በእርግጠኝነት ሁላችሁም አምስትን ያመጣችሁት። ነገር ግን ስንት እንዳመጣችሁ በመጻፍ ኮሜንት ላይ በመጻፍ ተሳትፎ አድርጉ። ሁላችሁም ማለት ነው፣ ተሳትፎ አድርጉ። ከዛሬው ቪዲዮ ላይ እነዚህን አምስት ጥያቄዎች ብቻ ይዛችሁ ብትሄዱ ለእናንተ ከበቂ በላይ ነው ብዬ አስባለሁ። ይቅርታ ስለመጠየቅና ስለማመስገን ለእናንተ በቂ ነው ብዬ ነው የማስበው። ምክንያቱም እነዚህን ፈተናዎች ወይም ቴስቶች ሳወጣ በጣም በጥንቃቄ ነው የማውጣው። ከዚህ ቪዲዮ ላይ ምን ይዘው ቢሄዱ ጥሩ ነው ወይም ምን ይዘው ቢሄዱ ለነሱ በቂ ነው ብዬ ማስበውን ነው ማወጣው። ስለዚህ እነዚህ ፈተናዎች ላይ ትኩረት አድርጉባቸው። በዴ 11 ወይም በዴ ኢለቭን ትምህርት ላይ ደግሞ እንደዚሁ በጣም ወሳኝ ርዕስ እንማራለን። እዛ ላይ እንገናኛለን። ሰላም ቆዩ። ባይ ባይ።